በብዛት ሰዎች ወደ ጀሀነም የሚገቡባቸው ዋና ዋና ሶስት በሮች አሉ። ወይም ሰዎችን ወደ ጀሀነም የሚያስገቡ ዋና ዋና ሶስት ጥፋቶች አሉ። እነዚህን አውቆ መራቅ መጠንቀቅ አቅል ያለው ለራሱ ለነፍሱ የሚጨነቅ ሰው ስራና ልፋት ትኩረት ሊሆን ይገባል። ሰዎችን ወደ ጀሀነም ከሚወስዱ የሚያስገቡ መንገዶች አንዱ ብዥታን መከተል። ብዥታ ከገጠመን ቆም ብለን ወደ ቁርአን ሐዲስ ልንመለስ ወደ አዋቂዎች ልንመለስ እንጂ በስሜት ልንነዳ በመሰለኝ በግምት ልንኖር ያብረቀረቀ ያሸበረቀ ሁሉ ወርቅ መስሎን የነብዩን አለይሂ ሰላቱ ወሰላም ሐዲስ ንግግር ትተን ካጨበጨበ ጋር ሁሉ አብረን ልናጨበጭብ አይገባም። ይልቅ ጆሯችንን ልባችንን ከብዥታ ልንጠብቅ ይገባናል። ጀነት የታጠረችው ነፍሶች በሚጠሉት ነገር ነው። ጀሀነም የታጠረችው ስሜት የሰው ልጆች ነፍስ ፍላጎት በሚወደው ነገር ነው። የተባለውም ለዚህ ስሜቱ፣ የሚፈልገውን ያደረገ ሰው የሚያደርግ ሰው የጀሀነመን አጥር የሰበረ ጀሀነም እንደሚገባ፣ በተቃራኒው ደግሞ መልካም ስራዎች መስራት ለነፍስ ይከብዳሉ፣ ወንጀልን መተው ለነፍስ ይከብዳሉ። እየከበደውም ቢሆን ስሜቱን ተቆጣጥሮ መልካም ስራ የሠራ ሰው ስሜቱን አሸንፎ ወንጀልን የተወሰው

የአላህ ባሮች ወይ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ አላህን የሚገባውን ፍራቻ ፍሩት። ለአኼራችሁ ስንቅ ያዙ፣ ከስንቆች ሁሉ በላጭ ስንቅ አላህን መፍራትን። የአላህ ባሮች ሆይ አቅል ያለው አስቷይ የሆነ የሞት ከሞት በኋላ ያለ ሕይወት ጉዳይ የገባው ሰው ከምንም በላይ የሚፈራው የሚጠነቀቀው ነገር ቢኖር የአላህ ቁጣና የአላህ ቁጣ ውጤት የሆነው የጀሃነም እሳትን። አቅል ያለው ልብ ያለው በሙሉ ጀሃነምን ይፈራል። ለጀሃነም የሚዳርጉ መንገዶችን መጥፎ ስራዎችን ይርቃል። የቀን ከሌሊት ሀሳቡ ጭንቀቱ እንዴት ምን ባደርግ ነው ከጀሃነም ድኜ ጀነት የምገባው ይላል። አቅል ያለው ልብ ያለው አስተዋይ ሰው ማለት የሞት የህይወት ምንነት የገባው ሰው ማለት ጀሀነምን ይፈራ፣ የአኼራ እሳትን ይፈራ። ትልቅ ጭንቀቱ ስጋቱ፣ ጥረቱ እንዴት ነው ከጀሃነም ድኜ ጀነት የምገባው ይላል። በብዛት ሰዎች ወደ ጀሃነም የሚገቡባቸው ዋና ዋና ሦስት በሮች አሉ፣ ወይም ሰዎችን ወደ ጀሀነም የሚያስገቡ ዋና ዋና ሦስት ጥፋቶች አሉ። እነዚህን አውቆ መራቅ መጠንቀቅ አቅል ያለው ለራሱ ለነፍሱ የሚጨነቅ ሰው ሥራና ልፋት ትኩረት ሊሆን ይገባል። ሰዎችን ወደ ጀሀነም ከሚያስገቡ ከሚወስዱ ዋና ዋና በሮች አንዱ ሹብሃን መከተል ነው። አላህ ተባረክ ወተዓላ ቁርአን አውርዶ ሁሉ ነገር ግልጽ አድርጓል። ነቢዩ ዓለይሂ ሰላቱ ወሰላም ሐላልም ግልጽ ነው ሐራምም ግልጽ ነው። ለሚማር ሰው ለሚጠይቅ ሰው ለማወቅ ለሚጠር ሰው ሓላልም ሐራምም የተፈቀደ የተከለከለ ግልጽ ነው። በሁለቱ መሀል ግን አሻሚ ነገሮች አሉ ብለዋል ነቢዩ ዓለይሂ ሶላቱ ወሰላም። በሓላልም በሐራምም መሀል አጠራጣሪ፣ አወዛጋቢ ሙሽተቢሃት የሚባሉ ነገሮች አሉ። ወደ ጀሀነም ከሚወስዱ መንገዶች አንዱ ግልጹን ትቶ አጠራጣሪውን መከተል ዲን ላይ መጠራጠር ዲን ላይ ጥርጣሬ ሲበዛ ግራ መጋባት ሲበዛ ፈጥኖ ወደ ቁርአን ሐኪም ቤት በመሄድ ወደ አዋቂዎች ጠጋ በማለት ግርታ የፈጠረውን ያደናበረውን ነገር አጥርቶ ማወቅና ሚቻለውን ማድረግ ማይቻለውን መተው ይገባ። ሁሌም በዲናችን ብዥ እንዳለብን ግራ እንደተጋባን አንዴ ወደ ግራ አንዴ ወደ ቀኝ አንዴ ወደ ፊት አንዴ ወደ ኋላ እያለን አንዱን ነገር ራሱን አንዴ ሐላል ነው አንዴ ሐራም ነው ያልን ልንኖር አይገባም። ሐራም ግልጽ ነው፣ የታወቀ ነው። አማኝ ሐራምን አውቆ ሊርቅ ሊጠነቀቅ ይገባ። ዋጅብም ግልጽ ነው። አላህና መልእክተኛ ዋጅብ ያደረጓቸው በግልጽ የሚታወቁ ነገሮች አሉ። እነዚያን አውቆ መተግበር አቅልን አላህ ተባርክ ወተዓላ የሰጠን ጠቃሚና ጎጂውን ለይተን እንድናውቅ የምንሰማውን እንድናገናዝብበትም ደካማ ሆነን አቅላችንን ልባችንን የተለያየ የአመለካከት ያስተሳሰብ ችግር ያለባቸው ሰዎች ከእነሱ ውስጥ የሚወጣ የቆሸሸ ሀሳብ ማጠራቀሚያ ልናደርገው አይገባም። እኛን አቅልና ልብ ቀድመን በብርሃን ልንሞላው ይገባል። በቁርአን በሐዲስ ብርሃን በእውቀት ብርሃን ልቡ የተሞላ ሰው ብዥታዎች፣ አደናባሪ አደናጋሪ ነገሮች ልቡ ላይ ቦታ አያገኙ። ልቡ ከእውቀት ብርሃን ከቁርአን ከሐዲስ ከዕልም ባዶ የሆነ ሰው

ወማ ያዕለሙ ተእዊላሁ ኢላ ላህ ብሏል። እነዚያ ልባቸው ላይ በሽታ ያለባቸው ግልጽ የሆነውን የቁርአን ሐዲት መመሪያ ትተው አሻሚም ይመስለውን ከእነሱ አመለካከት አንፃር የተምታታባቸውን ሰዎችን ግራም ያጋባውን ይከተላሉ። ግራ ተጋብተው ሌሎችን ግራ ያጋባሉ። እነዚያ በእውቀት የበሰሉ ልባቸው የረጋ በኢማን የሰከነ ሁሉም ከአላህ ዘንድ ነው ቁርአን ሐዲት እስከሆነ ድረስ አምነንበታል ይላሉ ብሏል። ሰዎችን ወደ ጀሀነም ከሚወስዱ ከሚያስገቡ መንገዶች አንዱ ብዥታን መከተን። ብዥታ ከገጠመን ቆም ብለን ወደ ቁርአን ሐዲስ ልንመለስ ወደ አዋቂዎች ልንመለስ እንጂ በስሜት ልንነዳ፣ በመሰለኝ በግምት ልንኖር ያብረቀረቀ ያሸበረቀ ሁሉ ወርቅ መስሎን የነብዩን አለይሂ ሰላቱ ወሰላም ሐዲስ ንግግር ትተን ካጨበጨበ ጋር ሁሉ አብረን ልናጨበጭብ አይገባ ይልቅ ጆሮአችንን ልባችንን ከብዥታ ልንጠብቅ ይገባናል። ዲን ላይ እንድንጠራጠር ከሚያደርጉ ነገሮችን ልንርቅ ይገባናል። በተለይ ባለንበት በሚዲያ በሶሻል ሚዲያ ዘመን ላይ ሰዎች እጃቸው ላይ በያዙት ስልክ ከቤታቸው ግድግዳ ላይ በሰቀሉት በለጠፉት ቴሌቪዥን አማካኝነት ምንጫቸው ያልታወቀ አማኝን ግራም ያጋቡ ሚያጠራጥሩ የተለያዩ አይነት መልእክቶች ሊተላለፉ ይችላል። ቀላል በሆነው ሰዎች ሥራ በሚሰሩበት ከቤተሰብ ጋር በሚገናኙበት በስልካቸው አማካኝነት ሹብሃ ብዥታ፣ ዲንን የሚያበላሽ የልብን ሰላም የኢማንን የቂን ሚያደፈርስ መልእክት ወደ እጅ ወደ ኪስ ወደ ልብ ሊገባ ይችላል። አንዳንዴም ያውም ሳያስፈቀድ ሰዎች ዘንድ ካለው የእውቀት ማነስ የተነሳ የአላህ ስም የተነሳበትን ነገር ሁሉ ኮፍያ አድርጎ ጥምጣም አድርጎ ሰዎች የተናገሩትን ሁሉ ወደ ልባቸው የሚያስገቡ ሰዎች አሉ። ሰዎች ለጤናቸው ታማኝ የሆነ ብቃት ያለው ሐኪምን እንደሚመርጡት ቤት ለማስገንባት በባለሙያነቱ ያነቱ የተመሰከረለትን ባለሙያ ፈልገው እንደሚያስገነቡት ሁሉ ወደ ልባችን እምነትን ከማስገባችን በፊት አቋምን ከመያዛችን በፊት ይሄ ከየት የተቀዳ ነው፣ ማን የተናገረው ነው፣ ማስረጃው ምንድን ነው ልንል ይገባል። በሚዲያ ዘመን የዕልምን ደረጃ የሚያረፍሱ ሰዎች በስተዋል። ሀያ ስላነሳቸው ምላስ ስላላቸው ደፋሮች ስለሆኑ ብቻ በየመድረኩ በየሶሻል ሚዲያው ወደ ሰዎች ያልተጣራን እውቀት የሚያስተላልፉ አላህን ወክሎ መናገር ማለት እንደሆነ ያልገባቸው አላህ ላይ የሚዋሹ ነቢ ላይ የሚዋሹ የሰው እምነት የሰው ልብ የሚያበላሹ ሰዎች በስተዋል። እና ብዥታን መከተል ከቁርአን ሐዲት ግልጽ ማስረጃ የሌለውን ነገር መያዝ ማራመድ ሰዎች ከአላህ መንገድ እንዲወጡ ወደ ጀሀነም እንዲሄዱ ያደርጋል። ይህ እንዳይሆን ልብን በቁርአን መምላት በሐዲት መምላት በሱሐቦች ንግግር መምላት አዲስ ነገር ሲገጥመን ቆም ብሎ ማጣራት አዋቂዎችን ማማከር ያስፈልጋል። ኡማውን የበጣጠሰው የከፋፈለው አንዱ የሌላኛው ጠላት እንዲሆን ያደረገው ሹብሃን ብዥታን ግራ መጋባትን የሸሙትን ሁሉ መዋጥ ነው ልብ ውስጥ ቦታ መስጠትን ያ አይገባም የሰው ልጅ ልቡ ደካማ ነው አዳዲስ አስተሳሰቦች ብዥታዎች ደግሞ የመሳብ የማሳመን የመማረክ ኃይል አላቸው ሸይጣን የሚፈልገው ይሄን ሁለተኛው የጀሃነም በር የስሜት በር ሹብሃን ብዥታን ከመከተል ድነው በቁርአን ሀዲስ ራሳቸውን ገድበው የሚጓዙ ሰዎችንም ጭምር ሊያጠቃ የሚችል ሌላ የጀሀነም መግቢያ ያበራል። ይሄውም ሻህዋን ስሜትን መከተል። በፊታው ብዥታን መከተል የፊተኛው ብዥታን መከተል ግራ መጋባትን ከቁርአን ሀዲት ማስረጃውን ያላወቁትን ነገር እንዲሁ ግራ እንደተጋቡ ልብ ላይ ያንከባለሉ መኖር። ሁለተኛው ግን ሐቁን እያወቁ በስሜት ተሸንፎ መኖር፣ ዝሙት ላይ መውደቅ፣ ሐራም መብላት ሰውን አዳማ ማድረግ ስሜትን የመከተል ውጤቶች ናቸው። ሴት ልጅ ተገላልጣ መሄድ፣ ጠባብ ልብስ፣ አጭር ልብስ፣ ኢስላም አይፈቅደው ልብስ፣ ወንድን የሚያማልል የሚማርክ ልብስ ለብሳ መሄዷ ስሜትን መከተል ክልክል መሆኑን ልብ ያወቀ የሚያደርጉት ነገር ስሜት መከተል ይባላል። ስሜትን መከተል አላህን ተባረከ ወተዓላ ማስቆጣት፣ አላህን ከመታዘዝ ይልቅ ስሜትን መታዘዝ ነው።

ወደ ፊት ገይ የሚባል የጀሀነም ክፍል ውስጥ ይታጎራሉ። ጀሀነም ይገባሉ። ላ ስሜትን መከተል ጀሀነም እንዲገቡ አኼራ ላይ እንዲዋረዱ በጋለ የጀሀነም እሳት እንዲነዱ ከሚያደርጉ ነገሮች መሀል አንዱ ስሜትን መከተል። ከአኼራ በፊት ዱንያንም ያበላሻ ሰዎች ስሜታቸውን የሚከተሉ ከሆነ ደስ ያላቸውን ሁሉ ይናገራሉ። ደስ ያላቸውን ሁሉ ያደርጋሉ። የጎረቤት ሐቅ አይጠብቁም። የትዳር አጋር ሐቅ አይጠብቁም።

ለጊዜው ስሜቱን የሚያረካ የሚያስደስተውን ነገር ብቻ ነው የሰው ልጅ ልብ፣ አይን፣ አቅል የተሰጠው ከዱንያ አሻግሮ አኼራን እንዲያይ ነበር፣ ስለ አኼራ እንዲያስብ ነው። ከስሜት ወጥቶ ስለ አኼራ የሚያስብ ሰው፣ አኼራን አሻግሮ የሚያይ ሰው በእያንዳንዱ እርምጃው፣ ውሳኔው፣ ንግግሩ ራሱን ይጠይቃል። ከስሜት ይልቅ ሸሪአን ያስቀድማል። ጀነት የታጠረችው ነፍሶች በሚጠሉት ነገር ነው። ጀሃነም የታጠረችው ስሜት የሰው ልጆች ነፍስ ፍላጎት በሚወደው ነገር ነው። የተባለውም ለዚህ ስሜቱ የሚፈልገውን ያደረገ ሰው የሚያደርግ ሰው የጀሀነምን አጥር እየሰበረ ጀሀነም እንደሚገባ፣ በተቃራኒው ደግሞ መልካም ሥራዎች መስራት ለነፍስ ይከብዳሉ፣ ወንጀልን መተው ለነፍስ ይከብዳሉ። እየከበደውም ቢሆን ስሜቱን ተቆጣጥሮ መልካም ሥራ የሠራ ሰው ስሜቱን አሸንፎ ወንጀልን የተወሰው የጀነትን አጥር እየሰበረ የጀነትን በር እየከፈተ እያስከፈተ ጀነት እየገባ ከዚህ ዱንያ ላይ ሆነን ይሄን ልባችን ላይ ልንስል ፊትለፊታችን የማያት ያክል ልናምንበት ይገባል። ኸይር ሥራ የከበደንም ቢሆን ስንሰራ ጀነት እየገባሁ ነው፣ በሩን ያስከፈትኩ ነው ልንል ይገባ ነው። ወንጀልን ነፍስያችን እየገፋፋችን የሳበችንም ቢሆን ስንተው ከጀሀነም እያራፍኩ ነው ልንል ይገባ ነው። በተቃራኒው ግን ስሜታችንን የሚፈልገውን ሁሉ ያደረገን እንደሆነ የጀሀነምን በር በሰፊው የከፈተን ወደዚያ እየሄደን እንደሆነ ልናውቅ ይገባ ነው። አላህ ተባረክ ወተዓላ ከስሜት ራቁ ያለ ይጠራና፣ ስሜታቸውን አትከተሉ፣ ሐቅን ተከተሉ ይላል። በተጋራኒው ደግሞ ሸይጣን ሰራዊቶቹ፣ የሰው ሸይጣኖች ስሜትን ወደ መከተል ይጣራል። ስሜትን ለመከተል ከአላህ ለመጣላት ጥሪ ያደርጋል፣ ያነሳሳል፣ ሰዎችን ያታላል። አማኞች ከሐቅ እንዲርቁ፣ የስሜት ባሪያ እንዲሆኑ ሌት ተቀን ይሠራል። በዚህም ወደ ጀሀነም ይመሯቸዋል፣ ይጠሯቸዋል። ይሄ የሸይጣን ትልቁ ዓላማው ነው። ሸይጣን አላህን አልታዘዝም ሲል አላህ ተባረክ ወተዓላ እንግዲያውስ ከጀነት ውጣ ሂድ፣ የተረገም ከሆነ ለአንተም አንተን ለተከተሉ ጀሀነም አለችላችሁ ብሏል። ሸይጣን ለአደም አልሰግድም በማለቴ ምክንያት ካባረርከኝማ በየኬላው በየመንገዱ እየተቀመጥኩ የሰው ልጆችን አጠማቸዋለሁ፣ ከፊት ከኋላ ከግራ ከቀኝ እመጣባቸዋለሁ። ዋጅብን እንዲተው ሐራምን እንዲዳፈሩ አደርጋቸዋለሁ። ዱንያን አስውብላቸዋለሁ። አኼራ ሩቅ እንደሆነ አድርጌ አሳያቸዋለሁ። ጥቂቶች እንጂ ላንተ ታዛዥ አይሆኑም ብሎ ሸይጣን ዝቶ ወጥቷል፣ ምሎ። ያው አላህ ተባረከ ወተዓላ ሂድ፣ አንተን የተከተለ ከአንተ ጋር የጀሀነም ማሟያ ትሆናላችሁ ብሏል። ስለዚህ ሸይጣን ቃሉን እኛ ላይ ተፈጻሚ ሊያደርግ አይገባሁ። ወለቀድ ሶደቀ ዓለይህም ኢብሊሱ ዞነሁ ፈተበዑሁ ኢላ ፈሪቀን ሚነል ሙእሚኒን። ብዙዎቹ ሸይጣን የማለበትን ነገር እያደረጉለት ነው፣ እየተከተሉት ነው። ጥቂት አማኞች ሲቀሩ ብሏል አላህ ተባረክ ወተዓላ። ከጥቂት አማኞች ልንሆን፣ ከስሜት ልንወጣ፣ ከብዥታ ልንርቅ ይገባል። ሸይጣን ሰዎችን ወይም በብዥታ ያጠምዳቸዋል በዲናቸው ጉዳይ እርግጠኛ እንዳይሆኑ፣ ልባቸው እንዳይረጋጋ፣ ሁሌ እንዲጠራጠሩ፣ ግራ እንዲጋቡ ያደርጋቸዋል። አሊያ ደግሞ ሐራምነቱን የሚያውቁትን ነገር እንዲዳፈሩ፣ ግዴታነቱን የሚያውቁትን ነገር እንዲተዉ፣ እንደ ፍላጎታቸው እንዲኖሩ በማድረግ ነው ሰዎችን የሚያጠምደው። ይሄን አድርጎ መጨረሻ ላይ አብረውት ከእሱ ጋር ጀሀነም እንዲታሰሩ ነው የሚፈልገው። ብቻውን ጀሀነም መግባት አይፈልግም። ጥቂት የሰው ልጆችንም ይዞ መግባት አይፈልግም። ብዙዎችን ይዞ ወደ ጀሀነም መውረድ ይፈልጋልና

የሰው ልጆች ሲቆጡ አላህ የሚጠላውን ንግግር ይናገራሉ፣ አላህ የሚጠላውን መጥፎ ሥራ ይሰራሉ። ቁጣ ለከባባድ ወንጀሎች ያነሳሳል። በቁጣ ሰዓት የሰው ልጅ ንዴት ላይ ሆነው ወይም ካላህ የሚያጣላውን ንግግር ሊናገር ይችላል፣ ወይም ካላህ የሚያጣላውን አላህን የሚያስቆጣን ድርጊት ሊፈጽም ይችላል። በዚህም ወደ ጀሀንም ይወርዳል። ብዙ ሰዎች ጀሀነም እንዲገቡ ከሚያደርጉ ምክንያቶች አንዱ ቁጣን ዋጣ ለማድረግ ነው፣ ቁጣን አለማቆጣጠር ነው። ለዚህም ነው ነብዩ አለይሂ ሰላቱ ወሰላም ቡኻሪ በዘገቡት ሐዲስ ላይ እንደተነገረው አንድ ሰው እሳቸው ጋር መጥቶ ምከረኛ ረሱለላህ ሲላቸው አትቆጣ ያሉት። አሁንም ይድገሙኝ ምክር ሲላቸው አትቆጣ የሚለውን የደገሙት። አሁንም ምከሩኝ ድገሙልኝ ሲላቸው አትቆጣ ያሉት ሶስት ደጋግሞ ምከረኝ ምከረኝ ምከረኝ ሲላቸው ነብዩ ነብይ ሰለላሁ ዐለይሂ ወሰለም አንተ የሚያስፈልገህ ቁጣን የመተው ምክር ነው። መከረህ ነገር ቢኖር አትቆጣ አትቆጣ አትቆጣ። ቁጣ ዱኒያ አኼራን ያበላሻል። በቁጣ ተነሳስተው ትዳራቸው የሚያፈርሱ ሰዎች አሉ። በቁጣ ተነሳስተው ሰው የሚገሉ ሰዎች አሉ። በቁጣ ተነሳስተው የኩፍር ቃል የሚናገሩ ሰዎች አሉ። የኩፍር ድርጊት የሚፈጽሙ ሰዎች አሉ። ጠንካራ ሰው ማለት ሰዎች ትግል ሲገጥሙት ቀድሞ አሸንፎ የሚጠላቸው ሰው ማለት አይደለም። ጀግና ጠንካራ ሰው ማለት ቁጣውን ዋጥ የሚያደርግ፣ በቁጣ ጊዜ ራሱን መቆጣጠር የሚችል ሰው ነው ብላ ቁጣ ከሸይጣን ነው። ሸይጣን የተፈጠረው ከእሳት ነው። እሳት የሚበርደው በውሃ ነው። አንዳችሁ ሲቆጣ ውዱእ ያድርግም ብለዋል ነቢዩ ዐለይሂ ሰላቱ ወሰላም። እሳቸው አጠገብ ሆነው የተጣሉ የተሰዳደቡ ሰዎችን አዑዙ ብላህ ምን አሸይጣን አረጂም በልው ብለው መክረዋቸዋል። ቁጣ ሲበረታ የቁጣ ስሜት ሲሰማ የቁጣ መነሻ ከሚባሉ ነገሮች መሃል አንዱ የሆነው ስድብ ሲጀመር ለስድብ የስድብ መልስ መስጠት ሳይሆን አዑዙ ብላህ ምን ሸይጣን ረጂም እንዲባል ነው ነቢዩ ዓለይሂ ሶላቱ ሰላም ያዘዙት። ይሄን ሁሉ ማድረግ ትቶ አንድ ሰው ወይም ይሄን ሁሉ አልፎ ቁጣውን የፈጸመው የተገበረው እንደሆነ አላህ ተባረከ እሱ ላይ ሊቆጣ ይችላል ወደ ጀሀነም ሊወስደው ይችላል በቁጣ ጊዜ ወይም የኩፍር ቃል ወይም የኩፍር ድርጊት መፈጸም ሊኖር ይችላል በቁጣ ሰዓት የሚወስዱት እርምጃ ወደ ጀሀነም ሊያወርድ ይችላል ለዛ ነው ነብያችን አለይሂ ሰላቱ ወሰላም። በቁጣ ጊዜ ቀዝቀዝ እንድንል ያዘዙትም የመከሩትም ቁጣ ሲበረታበህ ቆመህ ከሆነ የተቆጣህው ቁጭ በል ቁጭ ባልከበት ከሆነ ቁጣው የተፈጠረው ጋደም በል። ጋደም ባልከበት ከሆነ ቁጫ ቁጣ የተፈጠረው ተኛ፣ ዝቅ በል መሬት ላይ ተለጠፍ። ቁጣ የሰው ልጆች ሳይፈልጉ እንዲራመዱ፣ እንዲሄዱ ያደርጋል። ሳይፈልጉ እጅ እንዲሰነዝሩ፣ ቦክስ እንዲሰነዝሩ ያደርጋል። ሳይፈልጉ እንዲጮሁ፣ የኩፍር ጋር እንዲናገሩ ያደርጋልና ቁጣ በአንድ በኩል ያቀማመጥ ሁኔታን፣ ያሉበትን ሁኔታ በመቀየር ሊቀዘቅዝ ይገባል ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ቆሞ የተቆጣ ሰው ቁጭ ይበል ያለ ቁጭ ባለበት የተቆጣ ጋደም ይበል ካልሆነም ይተኛ ቤት ከሆነ የተቆጣው ወደ ውጪ ወጥቶ ከቁጣው ይራክ ውጪ ከሆነ የተቆጣው ወደ ቤት ይግባ ከስከዚ ይበል በዚህ ካልበረደ ውዱእ ያድርግ በዚህ ካልበረደ ለተርካ ይስገድ ተብላ በዚህ መልኩ ታግሎ ቁጣን ካላጠፉት ፍፃሜ ምን ይሆናል ወደ ጀሀነም መሄድ ይሆናል ብዙ ሰዎች ጀሃነም እንዲገቡ ከሚያደርጓቸው ሰበቦች አንዱ ቁጣ ነው። ቁጣችንን በመቆጣጠር ቁጣችንን ዋጥ በማድረግ አንድን የጀሀነም በር ከራሳችን ልንዘጋ ልንሸሸው ይገባል። ነቢዩ ዐለይሂ ሰላቱ ወሰላም ቁጣውን መፈጸም እየቻለ ቁጣውን ተግባራዊ ማድረግ እየቻለ መምታት፣ መሳደብ፣ እርምጃ መውሰድ እየቻለ ለአላህ ብሎ ቁጣውን ዋጥ ያደረገ ሰው

ሰውንም ይቅር የሚሉ ናቸው። ለአላህ ብለው ዓፍ የሚሉ ያለፈን የሚረሱ ናቸው። ይሄን የሚያደርጉ ቁጣቸውን ዋጥ የሚያደርጉ ለጊዜው ብቻ ዋጥ አድርገው ሆዳቸው ላይ አርግዘውት የሚዞሩ ሳይሆን፣ ወለዓፊን ዓኒንናስ ሰዎች ያጠፉባቸውን ጥፋት ሚተዉ፣ ሚቀብሩት፣ የሚረሱት። ወላሁ ዩሒቡል ሙሕሲኒን እነዚህ ጥሩ ሰዎች ናቸው፣ በጎ ሰሪዎች ናቸው። ጥሩ ሰሪዎችን፣ በጎ ሰሪዎችን፣ የእምነት ተግባር ጸባያቸውን አሳማሪዎችን አላህ ይወዳቸዋል ብሏል። በተቃራኒው ደግሞ በተቆጣ ቁጥር ወደ መጥፎ ተግባር የሚሄድ የኩፍር ቃል አላህ የሚጠላውን ቃል የሚናገር የተከለከለውን የሚያደርግ በቁጣ የሚነዳ አላህ ተባረከ ወተዓላ አይወደውም። ካለመውደድም አልፎ ወደ ጀሀነም ሊያወርደው ይችላል። ቁጣ ማለት እነዚህን ዋና ዋና የሚባሉ ብዙ ሰዎች ወደ ጀሀነም እንዲገቡ ሰበብ የሚሆኑ ለተለያዩ ወንጀሎች መነሻ የሚሆኑ ድርጊቶችን ልንርቅ፣ ልንተነቀቅ ይገባል። ሹብሃ ምዥታ እምነትን አቂዳ እንዲንን ያበላሻ ሻህዋ ስሜትን መከተል ብዙ ወንጀሎችን እንድንዳፈር ሰበብ ይሆነ ቁጣ ከሰዎች ጋር ያለንን ግንኙነት ያበላሽብናል። ሦስቱንም መራቅ ማለት ደግሞ አቂዳችን እምነታችን እንዲስተካከል ያደርጋል። ሥራችን የአማረ የሰመረ የጸና እንዲሆን ያደርጋል። ከሰዎች ጋር ያለን ግንኙነት እንዲያምር እንዲስተካከል ያደርጋል። እነዚህን ሶስቱን መጥፎ በሮች ልንርቃቸው ልንጠነቀቃቸው